ሴቶች መለመን መፈለግ ስለሚመስላቸው ደስ ሊላቸው ይችላል። እርግጠኛ ሆኜ የምነግርህ ግን የትኛውም ሴት የሚለምናትን ወንድ አትፈልግም። ወንድሜ በፍቅር ግንኙነት ውስጥ ሴትን ልጅ ስትለምን፣ ፍቅርን እየገነባህ ሳይሆን ወንድነትህን እያፈረስክ ነው። እያንዳንዷ የልመና ቃል ለራስህ ክብር የተተኮሰ ጥይት እንደሆነ እወቅ! ሴቶች በመለመን የሚመጣን ነገር በደመ ነፍስ ይጠሉታል፤ ፍላጎታቸውም በዚያው ቅጽበት ይሞታል። ዛሬ እህትህ ሴት ልጅ እነዚህን አምስት ነገሮች ሳትለምናት ክብርህን ጠብቀህ እንድትሰጥህ የምታደርግበትን ሚስጥር እነግርሃለሁ። ታዲያ ሚስጥር ነው እሺ፣ የኛ የሴቶች ሚስጥር እስከ መጨረሻው ተከታተሉ። ሰላም ሰላም፣ ውዴ ናፊዳር ቲዩብ ቤተሰቦቼ እንደምን አላችሁልኝ? እኔ በጣም ደህና ነኝ። ዛሬም በሌላ ቆንጆ ቪዲዮ በአዲስ ሚስጥር ተመልሼ መጥቻለሁ። አዲስ ከሆናችሁ እንኳን ደህና መጣችሁ። እኔ ናፊዳር ነኝ። በዚህ የዩቲዩብ ቻናል የእኛን የሴቶች ሚስጥር ትሰማላችሁ። ጤናማ፣ ስኬታማ የፍቅር ይፍቅር ግንኙነት እንዲኖረን አብረን እንሰራለን። ሰብስክራይብ አድርጉ እሺ። እስኪ መጀመሪያ ሴት ልጅ መለመን የምትወድበትን ምክንያት እንይ። መግቤ ላይ እንደነገርኳችሁ ሴት ልጅ መን ልትወድ ትችላለች፣ ደስ ሊላ ትችላል። ያ የሆነበት ምክንያት ምንድን ነው? እሷ እንደምትፈለግ እሷ እንደምትወደድ እንደምትፈቀር፣ ወንድ ሆነክ ደግሞ አላ ራስን ዝቅ እያደረግ ለእሷ የሙገሳ ቃላቶችን እየደረደርክ ያንተ እንድትወል ሊሆን ይችላል ክብር ጊዜ እንድትሰጥህ ብቻ ስትለምናት የሆነ ፓወር ለእሷ እየሰጠ እንደሆነ ስለሚሰማት ደስ ይላታል። ትኩረት እንዳገኘችም ይሰማታል። አንተ ውስጥ የፈጠረችው ስሜት ፍቅሯን ለማግኘት የእሷን ትኩረት ለማግኘት እየለመንክ መሆኑ የሆነ የሚሰጣት ስሜት አለ። የሆነ የበላይነት ስሜት አለ አደለ እነዚህ እነዚህ ስሜቶች ደግሞ ማንኛውም ሰው ላይ ቢመጡ የሆነ ጊዜያዊ ደስታን የሚሰጡ ስሜቶች ናቸው። እናንተም ወንዶች የሆነ ሰው መጥቶ የሆነ ነገር እንድታደርጉለት ቢለምናችሁ የሆነ ውስጣችሁን የሚሰማው ስሜት አለ። ጊዜያዊም ቢሆን ባይዘልቅም፣ ባይቆይም ይሄ ስሜት የሆነ የሚሰማችሁ ጥሩ የሆነ ስሜት አለ። የሆነ የበላይነት ስሜት የምትፈልጉት አለ አይደለ? ሰዎች ቢያደርጉት ሁሌ ብላችሁ የምታስቡት የሆነ የሚሰማችውሁ ስሜት አለ። ሶ ሴት ልጅን ስትለምናት አንቺ በጣም የምትፈለግ ሴት ነሽ፣ ዋጋሽ በጣም ከፍ ያለ ነው፣ በቃ እንደዚህ አይነት የመሳሰሉ እሷን ትልቅ ቦታ ላይ የሚያስቀምጡ ሜሴጆች ነው ሚደርሳት ማለት ነው። ከዚህ በተጨማሪ ደግሞ ሴት ልጅ በምትለምንበት ሰዓት ላይ እንዴት ነው የኃይል ሚዛኑ ወደ እሷ ያደላል ማለት ነው። የፍቅር ግንኙነቱን የምትቆጣጠረው እሷ እንደሆነች እየገለጽክላት ነው እየነገርካት ነው ማለት ነው። አንተ ለምንሃት እሺ ስትልህ ፓወሩ ያለው በእሷ እጅ እንደሆነ እየገለጽክላት ነው ማለት ነው። ኦቭየስሊ አንተ ለምንሃት እሺ ካለችግ በእሷ እጅ ነው ማለት ነው ያለው። ይሄንን ቫሊዴሽን ይሄንን ማረጋገጫ ትፈልገዋለች። እሺ ይሄንን ስሜት ከፈለገችው የሚለምናትን ወንድ ለምንድ ነው የማትፈልገው የሚለውን ወሳኝና መሰረታዊ ነገር እንመልከት። እሺ ሴት ልጅ መለመንን በዚህ ደረጃ የምትፈልገውና የምትወደው ጥሩ ስሜት እንዲሰማት የሚያደርግ ከሆነ የሚለምናትን ወንድስ ለምንድን ነው የማትፈልገው የሚለውን ወሳኝና መሰረታዊ ጥያቄ ልመልስላችሁ። በምትለምንበት ወቅት ክብርህን ዝቅ አድርገህ ክብርህን ጥለህ ነው ማለት ነው አደለ ግልጽ ነው። ሴት ልጅ እንዴት ነው በቃ ክብሩን የሚጠብቅ ወንድ፣ ለክብሩ የማይደራደር ወንድ፣ ጀግና የሆነ ወንድ፣ መሪ የሆነ ወንድ ነው የምትፈልገው። እነዛ ስሜቶች ትፈልጋቸዋለች። ግን ከነዛ ስሜቶች በላይ ደግሞ የምትፈልገው መሪ የሆነ ወንድ ነው። በራሱ የሚተማመን በራሱ የሚቆም ነገ የምትደገፍበት የሆነ ነገር ሆኖ መታ ለእሱ የምትነግረው የሚመራት የሚያሻግራት አይነት ወንድ ነው የምትፈልገው። ክብሩን የሚጠብቅ የማይደራደር በክብሩ ጉዳይ ላይ የማይደራደር አይደለም ዝቅ ብሎ ፍቅርን ሊለምን ይቅር። እና ፍቅርን መለመን ሲባል ብዙዎቻችሁ ምን ችግር አለው ምናምን ትላላችሁ። ፍቅር የሚለመን ነገር አይደለም፣ በነፃ የተሰጠን በነፃ የምንሰጠው ነገር ነው። እና የሚለመን ነገር አይደለም። ሶ ያንን የሚያውቅ ቫሊዩን የሚያውቅ ዋጋውን የሚያውቅ የተረዳ ሰው ነው የሚማርካት፣ አትራክት የሚያደርጋት ማለት ነው። ለጊዜው ብዙ ሰዎች እንደዛ ሊከቧት ይችላሉ፣ የሚለምኗት አይደለም ግን የእውነት ልቧ የሚሸነፈውና ና የእውነት እንዴት ነው ትክክለኛ አታችመንት የሚኖራት ከእንደዚህ አይነት ወንድ ጋር ነው። ራሱን ከሚወድ ራሱን ከሚያከብር በፍጹም ራሱን ዝቅ ከማያደርግ ወንድ ጋር ነው ትክክለኛ አታችመንት የሚኖራት ማለት ነው። ሶ ለዛም ነው ዛሬ እነዚህን ቀጥሎ የምነግርህን አምስት በጣም መሰረታዊ የፍቅር ግንኙነት ውስጥ ሴት ልጅ ለአንተ ልትሰጥህ የሚገቡ ነገሮችን ሳትለምናት ለምናት ክብርህን በጠበቀ መልኩ እንድትሰጥህ የምታደርግበትን ሚስጥር የምነግርህ ማለት ነው።

እሺ የመጀመሪያው ሴት ልጅ ሳትለምናት እንድትሰጥ ማድረግ ያለብህ፣ በፍፁም ለዚህ ጉዳይ መለመን የሌለብህ ነገር ጊዜዋንና ትኩረቷን ነው። ጊዜና ትኩረት በፍቅር ግንኙነት ወሳኝ ነገር ነው። ትልቅ ቦታ የምንሰጠው ነገር ነው። የጊዜያችን ውጤት ነን። አብረን የምናሳልፈው ጊዜ ውጤት ነን። ትኩረትም ኦቪየስሊ በጣም የሚያስፈልግ ነገር ነው። እነዚህን እንድትሰጥህ ግን በፍፁም በፍፁም መለመን የለብህም። የትን ያለሽ? ምን እየሰራሽ ነው? ለምንድን ያልደወልሽልኝ? እንደዚሁኝ፣ ለምንድን ያላየሽኝ? ለምንድን ያልጠየቅሽኝ? በቃ አይደለም። ትኩረቷን እንድትሰጥህ ናግ ማድረግ መጨቅጨቅ፣ እንድታይህ መጠየቅ፣ እንድታይ መለመን። እነዚህን ነገሮች ሆነ ብላችሁ እንደማታደርጉ ይገባኛል። ብዙዎቻችሁ ይሄንን የምታደርጉት ጥሩ እየመሰላችሁ፣ መልካም እየመሰላችሁ ነው እንጂ የሚያመጣውን ነገር አውቃችሁ ተረድታችሁት አይደለም። ለዛም ነው ይሄን ቪዲዮ የምሰራው። ስለዚህ በተቻላችሁ መጠን ጊዜዋን ለማግኘት አትለምኑ። ይልቁን ምንድን ማድረግ እንዳለባችሁ ታውቃላችሁ። ክብራችሁን ጠብቃችሁ ጊዜያችሁ ምን ያህል ውድ እንደሆነ አሳዩት። የምታደርጉት የምትሰሩት ብዙ ነገር እንዳለባችሁ አሳዩዋት። ለጊዜያችሁ የምትሰጡትን ዋጋ ትወቅ። ይህን በምታውቅበት ጊዜ ለእናንተ ያላት ነገር ሙሉ በሙሉ ይቀየራል። መቶ ጊዜ እየደወልክ የት ነሽ፣ ምን እየሰራሽ ነው ካልካት፣ ለጊዜ ያለ ነገር ግልጽ ነው። ምንም የምትሰራው ነገር የለም በቃ ብላ እንድትደመድም ነው የምታደርጋት፣ እራሱ ማለት ነው። አንድ ጊዜ ደውለ፣ እንዴት ነበር ቀንሽ? ሰላም ነው፣ እንደዚህ እያደረግኩ ነበር ስትል፣ ዋው በቃ ቀንክ ምን ያህል ከባድ እንደነበረ ምን ያህል ብዙ ነገሮችን ስትሰራ እንደነበረ፣ ግን በዚህ መሀል ለእሷ ጊዜ አግኝተህ መደወል እንደ ትልቅ ነገር ታየዋለች። መቶ ጊዜ ስትደውልላት ብትውል ይሄ ስሜት አይሰማትም። አትለምኑ። ጊዜዋን ለማግኘት አቴንሽኗን ለማግኘት አትለምኑ። ይልቁኑ ምን ያህል ውድ እንደሆነ ጊዜያችሁ አሳዩት። በተግባር አሳዩት። ይህን የምታደርጉት ደግሞ መቶ ጊዜ ባለመደወል ጊዜያችሁን በአግባቡ በመጠቀም ስራችሁ ላይ ያላችሁ የህይወት አላማችሁ ላይ ፎከስ በማድረግ በዛ መሀል የተመጠኑ ኮንቨርሴሽኖችን በማድረግ ነው። ይህን ስታደርጉ እሷም አትራክትድ እየሆነች ትመጣለች በእናንተ፣ ወደ እናንተ ትመጣለች ማለት ነው። ስለዚህ ሳትለምኗት፣ ክብራችሁን ጠብቃችሁ ጊዜዋን እንድትሰጣችሁ፣ ምክንያቱም የእናንተ ጊዜ ውድ ነው፣ ወርቅ ነው። በዚህ ጊዜ መጠቀም ትፈልጋለች እሷ፣ ትንሽ ጊዜ እንድትሰጣት ትፈልጋለች። ተረዳች። ሞክሩት። ሁለተኛ በፍጹም በፍጹም መለመን የሌለባችሁ ነገር ፍቅረኛ የሚለውን ስም ነው። እሷ ፍቅረኛ ነው ብላ እንድትጠራችሁ የምትጠብቁ የምትለምኑ ሰዎች አላችሁ። ይሄን እንዴት ማለት ነው? ጓደኛ እያለቻችሁ ሊሆን ይችላል። ጓደኛዬ ነው አለ አይደለ? የጓደኝነት የፍሬንድ ዞን ላይ ትሆናላችሁ፣ ያስቀመጠቻችሁ ማለት ነው። ወደዚያኛው ግን ሲስተም ለማስገባት ናግ የምታደርጉ የምትጨቀጭቁ ያለ አይደለም ለሰዎች ሆነ ብላችሁ ፑሽ የምታደርጉ ታይትሉን፣ ሳትሰጣችሁ ታይትሉን እንደተሰጣችሁ አድርጋችሁ ሰዎች ጋር የምትተዋወቁ የምትቀርቡ፣ እንደዛ አክት የምታደርጉ ይሄ በጣም የሚደብር ነገር ነው። በጣም ማለት ነው። ሲጀመር እንዴት ነው? ለዚህ ታይትል ሁለታችሁም እኮ መስራት አለባችሁ። ዝም ብሎ የሚሰጥ ታይትል አይደለም እኮ አይደለ ፍቅረኛ የሚለው ታይትል አይደለ የሆነ የምታሳዩት ነገር መኖር አለበት። የሆነ ሌቭል ላይ ስትደርሱ ነው ያ ነገር የሚሰጣችሁ እንጂ ዝም ብላችሁ ስለጨቀጨቃችሁ፣ ደጋግማችሁ ሲሙን ስለጠራችሁ፣ ሰው ፊት ፍቅረኛዬ ናት ስላላችሁ የሚሆን ነገር አይደለም። እሷም ፍቅረኛዬ ነው እንድትል መጠየቅ እገሌ ምን ብለሽ ነው ያስተዋወቅሽኝ? ለምን እንደዚህ ብለሽ አትነግሪውም? ፍቅረኛዬ ነው በይዋ ንገሪው ምናምን እያላችሁ ፑሽ የምታደርጉ አላችሁ እና ታይትል ለማግኘት አትጣደፉ፣ አትለምኑ። ይሄ እራሷ ፈልጋ የምታደርገው ነገር ነው። ይልቁኑ ያንን የምታደርግ ምንድነው ማድረግ ያለባችሁ እናንተ፣ ስለዚህ እናንተ ማድረግ ያለባችሁ ምንድነው? ኳሊቲ ላይ አተኩሩ። ይሄ ፍጥነት አይደለም የሚመራው የፍቅር ግንኙነትን የሚመራው ፍጥነት አይደለም። በፍጥነት ፍቅረኛ ስላለችህ ይቀጥላል ይቆያል ማለት አይደለም። ይልቁኑ ኳሊቲ ኳሊቲ ላይ አተኩሩ። አብራችሁ የምታሳልፉት ጊዜ፣ የምትተዋወቁበት፣ እርስ በርሳችሁ ሰፖርት የምትደራረጉበት፣ ይሄ ኮኔክሽን የምትፈጥሩበት ይሁን። ዝም ብሎ ተገናኝቶ መሳበልቶ ምግብ በልቶ ነገር አለ ጊዜ አሳልፎ መመለስ አይሆኑ። በደንብ መተዋወቅ፣ በደንብ ማውራት፣ ስሜትን መግለጽ፣ እነዚህ ነገሮች ላይ ያተኮሩ ሲሆኑ እናንተ ባላሰባችሁት ጊዜ ፍቅረኛ ስትላችሁ ትሰማላችሁ። ሰርፕራይዝ ነው የሚሆንላችሁ ለእናንተ ማለት ነው። ይህንን ስም ለማግኘት ብላችሁ አትለምኑ። በአንድም በሌላ መለመን ማለት ፍቅረኝ በይኝ ምናምን ማለት ሳይሆን ናግ ማድረግ መጨቅጨቅ ራሱ ሰዎችን ስታስተዋወቅ ሊሆን ይችላል። ቅድም እንዳልኳችሁ አታድርጉት። በተቃራኒው ግን ኳሊቲ ታይም ላይ አተኩሩ። ሶስተኛ፣ በፍጹም መለመን የሌለበት ነገር ፊዚካል ኢንቲሜሲ ወይም ደግሞ አካላዊ ቅርበትን ለመፍጠር ይሄ፣ ብዙዎቻችሁ ወንዶች መቶ ፐርሰንት እርግጠኛ ሆኜ የምነግራችሁ የምታደርጉት ነገር ነው። ብትወጂኝማ ኖሮ ይህንም ቢያትኝም ነበር። ብትወጂኝ ኖሮማ እንደዚህ ያቲም ነበረ። ስላልወደድሽኝ ነው ስላላፈቀድሽኝ ነው። በቃ እንዴት ጭቅጭቅ እንደምታደረጉ እንዴት ናግ እንደምታደርጉ በእውነት ኮንፊደንስ ያላችሁ ከሆናችሁ በራሳችሁ የምትተማመኑ ከሆናችሁ በእውነተኛ ፍቅር የምታምኑ ከሆናችሁ በጊዜም የምታምኑ ከሆናችሁ እንደዚ አይነት ጭቅጭቅ ውስጥ አትገቡ። በቃ ራሱ ነው ፍሎ የሚያደርገው እኮ ራሱ ማለት ነው። በቃ በመነጋገር በመግባባት ትኩረታችሁ ራሱ መጀመሪያ ሲጀመር የፍቅር ግንኙነት ሲባል ትኩረታችሁ ራሱ እዚህ ጋር ስለሚመጣ ነው። ወንዶች ወደዚህ በጣም ትሳባላችሁ። አይ የፍቅር ቋንቋችሁ ለዚህ ያደላል፣ ፊዚካል ኢንትሜሲ ላይ በጣም ያደላል የእናንተ የፍቅር ቋንቋ እንደ ጥናቶች ማለት ነው ግን ቢሆንም በተቻላችሁ መጠን ተረጋጉ፣ አትቸኩሉ። ይሄንን ፊዚካል ኢንቲሜሲን ለማግኘት የአካል ቅርበትን ለማግኘት አትለምኑ። ብትወጂኝ ማኒፑሌት አታድርጉ። ብትወጂኝ ኑሮ እንደዚህ ታደርጊ ነበር ስላልወደድሽኝ ነው ምናምን አትበሉ። ይሄ ልመና ነው ራሱን የቻለ ልመና ማለት ነው። የእውነት የምትወዳችሁ የእውነት የምታፈቅራችሁ ሴት የጊዜ ጉዳይ ነው። በቃ ራሱ ነው ፍሎ የሚያደርገው። ምንም እናንተ ፑሽ ማድረግ መጨግጨግ መጠየቅ አይጠበቅባችሁ ስለዚህ ይሄንን አታድርጉ። ይልቁ ነው ቅድም እንዳልኩት መቀራረቡ ላይ ስሩ፣ ማውራቱ ላይ ስሩ፣ ጓደኝነትን ፍጠሩ። እነዚህ ነገሮች በምትፈጥሩበት ሰዓት እንዳልኳችሁ ራሱ ፍሎ ያደርጋል። በመለመን ዛሬስ ነገስ ምናምን እያላችሁ በመለመንና በመለማመጥ ራሳችሁን የምታዋርዱት ቅድም እንዳልኳችሁ ሴት ልጅ ሚለምናትን ወንድ ትወዳለች፣ ዞር እንድትሉ አታደርጋችሁ። በቃ ታስለምናችኋለች፣ ታወራችኋለች፣ ሆነ ሰዓት ትንሽ ተስፋ ትሰጣችኋለች ምናምን። መለመንን ስለምትፈልግ ግን አንተን አትፈልግም። የሚለምናትን ወንድ አትፈልግም። መለመኑን ግን አትጠላውም። ሶ እንደዚህ አይነት ሩቲን ውስጥ አትግቡ። አራተኛ በፍፁም መለመን የሌለበት ሌላኛው ነገር ይቅርቷን ለማግኘት ነው። እርግጥ ነው ሰዎች እንበድላለን፣ እናጠፋለን። ግን ዋናው ነገር ዋናው ዓላማ ምንድ ነው? በደላችንን አምነን ተቀብለን ዳግመኛ ላለማጥፋት ዳግመኛ ላለመበደል መወሰንና ያንንም ደግሞ በተግባር ማሳየት ነው። ትልቁ ቁም ነገር ያ ነው እንጂ ከዛ ውጭ መለመን በቃል አደለ። እንዴት ነው አጥፍቻለሁ የሚለውን ነገር መናገር፣ በተግባር ደግሞ ማሳየት እድሉን አግኝቶ በተግባር ማሳየት በቃ የበደላችሁት ያጠፋችሁት ያስቀየማችሁትን ሰው መካስ እዛ ላይ ነው ፎከስ ማድረግ ያለባችሁ። ግን ብዙ ጊዜ ምንድነው የሚታየው? ነገር በቃ መለመን ይቅርታ ትቻለው፣ ይቅርታ ያሉበት ሄዶ መለመን። በቃ ይሄ ረዥም ጊዜ የሚፈጅ ልመና ማለት ነው። በጣም ረዥም ጊዜ የሚፈጅ ልመና። ይሁንና ከዛ በኋላ ላይ አንዳንድ ጊዜ ግራ እስኪገባችሁ ድረስ ምን እንዳጠፋችሁ ስትጀምሩ፣ ታርቃችሁ ስትጀምሩ የፍቅር ግንኙነቱን ጥፋታችሁ ምን እንደነበረ ምን ላይ ማስተካከል እንዳለባችሁ እራሱ ኮምፕሊትሊ ይጠፋባችኋል። እንደዚህ አይነት ነገሮች ብዙ ተገቢ አይደሉም። ካጠፋችሁ ጥፋታችሁን አምናችሁ ተቀበሉ፣ ይቅርታ ጠይቁ፣ ሙቭ አድርጉ። ያም አይሆን ከሆነ እዚህ ጥፋታችሁ ላይ ዙሪያ እየተሽከረከረ ነገሮች በመለመን በቃ እንዲቀጥሉ የምታደርግ አይነት ሴት ከሆነች ቆመ ብላችሁ አስቡበት። በቃ አጥፍቻለሁ፣ በድያለሁ፣ ይቅርታ እንዳስተካክል ጊዜ ስጭኝ፣ እድል ስጭኝ። ያም አይሆን ከሆነ እዚህ ጋር እየተሽከረከራችሁ ስትለምኑ፣ ስታስለምኑ ብትውሉ ብዙ የተለየ ነገር አይፈጠርም። በደንብ አስቡበት። ጥፋታችሁ ከባድ ሊሆን ይችላል፣ ጊዜ የሚፈልግ ሊሆን ይችላል። እሱ ላይ ስማማለሁ። ጊዜ የሚፈልጉ ነገሮች አሉ። ግን ደግሞ አንዳንዴ በቃ ትንሽም ነገር ሆኖ በቃ ወሩን ሙሉ ስትለምኑ የምትውሉበት ጊዜ አለ። እነዚህ ተገቢ አይደሉም፣ ምክንያቱም ሰዎች ነን፣ ስህተት እንሰራለን። የፍቅር ግንኙነት ላይ ስህተት እንሰራለን። ዋናው ከስህተታችን መማራችን ያንን ስህተት ደግሞ እንደማናደርግ በተግባር ማሳየታችን ነው። ያንን እድል ሰጣክ እንደምታደርግና እንደማታደርግ ቴስት ልታደርግህ ይገባል እንጂ ሲዝን የሚሆንበት ጊዜ አለ። በቃ የልመና ሲዝን የሚሆንበት ጊዜ አለ። በቃ ጥፋታችሁና ጥፋተኛ ነኝ እንዳልኳችሁ መጨረሻ ላይ እሺ በቃ ብላ ይቅርታ ስታደርግላችሁ ምን እንዳጠፋችሁ ራሱ ረስታችሁታል እና፣ እንደዚህ አይነት ነገር ብዙ ጥሩ አይደለም። ይህንን አክሰፕት አታድርጉ። ይልቁኑ እንዳልኳችሁ አጥፍቻለሁ፣ ይቅርታ፣ አስተካክላለሁ ከዚህ በኋላ ብሎ እርግጥ ያለውን ነገር ተናግሮ መቀጠል የተሻለ ነው። ይሄ ቁርጠኝነት እናንተ ጋር ያስፈልጋል። ማያጠፋ ስለሌለ ማለት ነው፣ ሰው ሆኖ። አምስተኛና ለዚህ ቪዲዮ ደግሞ የመጨረሻ የሚሆነው በፍፁም ሴት ልጅን መለመን የሌለብህ ግን ደግሞ ክብርህን ጠብቀህ ከእሷ ልታገኘው የሚገባው ነገር ድጋፍና ማበረታታት ነው። እንግዲህ የፍቅር ግንኙነት ላይ የሴት ልጅ ሮል ረዳትነት ነው አደለ? ከጎን ሆና ሰፖርት የምታደርግ ናት ሴት ልጅ። ይህንን ነገር ደግሞ ግዴታ ማግኘት አለብህ። በነገራችን ላይ እዚህ ጋ የምዘረዝራቸው ነገሮች በሙሉ አምስቱንም ነገሮች የግድ የግድ ማግኘት አለባችሁ ከሴት ልጅ የግድ የግድ ልትሰጣ የሚገባ ነገሮች ናቸው። አይ ካላገኘሁት የምትሉት አይደለም። የፍቅር ግንኙነቱን የምትፈልጉት እስከሆነ ድረስ ጤናማ የፍቅር ግንኙነት የምትፈልጉ እስከሆነ ድረስ እነዚህን አምስት ነገሮች ማግኘት አለባችሁ። አሁን እያወራን ያለ ነው የምታገኙበት መንገድ በልመና በመጨቅጨቅ ሳይሆን ክብራችሁን ጠብቃችሁ መሆን እንዳለበት ነው እንጂ ጭራሽ አያስፈልጉ ምናምን አይደለም። ሰፖርትና ማበረታታት በምን መልኩ ነው ማግኘት ያለብህ? በቃ እኔ የማደርገው ነገር ይሄ ነው እንደዚህ ነው ተረጁ አግዥኝ ነገር እንደዚህ አድርጌ እያልክ በቃ ጭቅጭቅ አድርጋ አይደለም የምታግዝ። አንተ የምትሰራው ነገር ላይ ያለህ አቴንሽን፣ ያለ ትኩረት፣ ያለ ቁርጠኝነት፣ በዛ ዙሪያ አለመደራደር፣ የምትሰጠው ጊዜ፣ እነዚህ ነገሮች ናቸው እንድትረዳህ፣ እንድታግዝህ፣ ከአንተ ጎን እንድትቆም የሚያደርጋት ማለት ነው። የአላማ ጽናት፣ ከዚህ በፊትም ነግሬያቸዋለሁ። ናፊዳር ቻናል ሲጀምር ዜሮ ሰብስክራይበር ነበር አደለም እናንተም ፎሎ የምታደርጉኝ እኔ የምሰራቸውን ኮንቴንቶች እያያችሁ ሀሳብ አስተያየት እየሰጣችሁ በነዚ ሀሳብ አስተያየቶች ሳሻሽል እናንተም እንዴት ነው የሚጠቅማችሁ ነገር ስሰራ አደለ እያመናችሁብኝ መታችሁ ሰብስክራይብ እያረጋችሁ ከዛ ኮሜንት እያረጋችሁ እየጻፋችሁ እንዴት ነው ያላችሁ ነገር እየጨመረ እየጨመረ የሄደው ማለት ነው። ሰፖርት ሌቭላችሁ እየጨመረ የመጣው ማለት ነው። ሰብስክራይብ ታደርጋላችሁ። የተለያየ ውጭ ሀገር ያላችሁም ደግሞ ሜምበር ትሆናላችሁ። ሰፖርት ታደርጋላችሁ በቻላችሁት ገንዘብ ሰፖርት ሌቭላችን እየጨመረ የሚመጣው ሰዎች በሚያደርጉት ነገር ነው። ሰዎች የሚሰሩትን ነገር አይተን እኛም እንጨምራለን ለእነሱ ያለንን ድጋፍ ማለት ነው። ሶ ወንድሜ፣ የምታደርገው ነገር ስራ ላይ የምታደርገው ነገር ነው እንጂ እሷ ጋር ሄደ አግዥኝ እርጅኝ የምትለው ነገር አይደለም እንድታግዝህ የሚያደርጋት ሶ ስራ ላይ በርታ፣ ጎበዝ ሁን። አላማ ይሄ ብለ የምታስበውን ነገር ለማሳካት ቁርጠኛ ሁን። እነዚህ ነገሮች ስታይ ምንም ያንተ ጥያቄ ሳያስፈልጋት መታ አስገድድሃት ማለት ነው። አስገድድሃት ኢኔሴንስ አላማ፣ ህልምህ አምናበት መታ እንድታ ጊዜ እንድትረዳ ታደርጋታለህ ማለት ነው። ስለዚህ እነዚህን አምስት ነገሮች ሳትለምናት ይልቅ ሆኖ ክብርህን ጠብቀህ እንድትሰጥህ ማድረግ ትችላለህ ማለት ነው። ወሳኝ ነገሮች ናቸው፣ የፍቅር ግንኙነት ውስጥ መኖር ያለባቸው የፍቅር ግንኙነትንም የሚያቆሙ ነገሮች ናቸው። የዛሬው ቪዲዮ ይህንን ይመስል ነበር። እንዴት አገኛችሁት? ትንሽ ቆጣ ብያለሁ? አይደለም። ይቅር በልኝ እንግዲህ ካገነንኩት እዚህ ድረስ መጣችሁ ካያችሁት ወዳችሁታል ማለት ነው። ላይክ አድርጉት ይጠቅመዋል። እንደው ቢዘማው ለምትሉት ጓደኛችሁ፣ ወዳጅ ዘመዳችሁም፣ ወንድማችሁም ሼር አድርጉለት። በቀጣይም እንደዚሁ በሌላ ቆንጆ በሆነ አዲስ ቪዲዮ እንገናኛለን። እስከዛው ግን ናፊዳር ቲዩብን ሰብስክራይብ ካላረጋችሁ አሁኑኑ ሰብስክራይብ አድርጉ። በቅርቡ መቶ ሺህ ቤተሰብ እንገባለን። ምርጥ መቶ ሺዎች ውስጥ ለመግባት እንግዲህ ይህን ጆርኒ ተቀላቀሉ። ሁላችሁም ሰብስክራይብ አድርጉ። ሁላችሁንም በጣም ወዳችኋለሁ። አመሰግናለሁ።